ሰላም ሰላም ውዴ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የቻናል ቤተሰቦች ደግሞ ቪዲዮን ላይክ በማድረግ ጀምሩ። ዲስክሪፕሽን ላይ ሁለት ነገር አስቀምጫለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ርዕስ አለ። ከርዕሱ አጠገብ ደግሞ ሞር የምትላለች እሷን ስትጫኑ አንደኛ የቴሌግራም ቻናል ሊንክ ታገኛላችሁ። ሁለተኛ የአፕሊኬሽን ሊንክ ታገኛላችሁ። በቴሌግራም ቻናል ላይ የተለያየ ፒዲኤፍ ቲቸር ጋይድ ታገኛላችሁ። ማታ ማታ ቴሌግራም ላይ ላይቭ ስለምገባ ያልገባችሁን ማንኛውንም ትምህርት መጠየቅ ትችላላችሁ። አስጠኝ የምትፈልጉ በሴትም በወንድም ቴሌግራም ቻናሌ ላይ ባስቀመጥኩላችሁ ስልክ ቁጥር አናግሩኝ። ሌላው ዲስክሪፕሽን ላይ የምታገኙት የአፕሊኬሽን ሊንክ ነው። አፕሊኬሽኑ ላይ የመጽሐፉን ሁሉንም ቻፕተሮች ሙሉ ቪዲዮ ታገኛላችሁ። አፑን ስትከፍቱ መጀመሪያ የምታገኙት ቪዲዮ ነው። እሱን ቪዲዮ ከፍታችሁ አጠቃቀሙን ተመልከቱ። አሁን ቀጥታ ወደ ዛሬው ትምህርት እናልፋለን። ሶ የምዕራፍ አንድ ማጠቃለያ ላይ እዚህ ጋር አብዛኛውን ፓርት ዋን ፓርት ቱ እና ፓርት ስሪ ላይ በደንብ አስተምራያችኋለሁ። ይሄ ደግሞ ማጠቃለያ ነው። የአንድ ካሬ ስፋት መለኪያ ካሬ ምድብ ነው። ይሄ ማለት ምንድነው? የካሬን ስፋት ለማወቅ ከፈለግን በካሬ እንከፋፍለዋለን። ካሬው አንድ በአንድ መሆን አለበት ማለት ነው። ይህም የስፋቱ የአንድን ካሬ ምድብ የሆነን ካሬ ይወክላል ማለት ነው። እሺ ሌላኛው ደግሞ የአንድ ጂኦሜትሪ ምስል ስፋት የሚባለው የጂኦሜትሪ ምስሉን ሙሉ በሙሉ ለመሸፈን የሚያስፈልግ አሃዳዊ ካሬ ብዛት ማለት ነው። ስለዚህ ስፋት ሲባል የአንድ ጂኦሜትሪ ምስል ስፋት ሲባል ምን ማለት ነው? ያንን ጂኦሜትሪ ምስል ምን ያክል አሃዳዊ ካሬዎች ይሸፍኑታል ማለት ነው። አሃዳዊ ካሬ ማለት ዋን ባይ ዋን አንድ በአንድ የሆነ ነው። ስለዚህ ስፋት ለምሳሌ ይሄን ሬክታንግል የዚህ ስፋት ማለት ስንት ካሬዎች አንድ በአንድ የሆኑ ስንት ካሬዎች ይሸፍኑታል የሚለውን ነገር ይነግረናል ማለት ነው። የስፋት ልኬት ምድብ የምንለካቸው ዕቃዎች፣ ነገሮች መሰረት በማድረግ የተለያዩ የልኬት ምድብ መጠቀም እንችላለን። ከነዚህም ከፍተኛና ዝቅተኛ መለኪያዎች ምድቦች መካከል ለምሳሌ ሉክ እዚህ ጋር ደግሞ ስፋትን ለመለካት የምንጠቀምባቸው ምድቦች እንደ እቃው አይነት፣ እንደ ትልቅነቱ፣ እንደ ትንሽነቱ ይወሰናል ማለት ነው። ሶ በምን በምን እንለካለን? በኪሎ ሜትር ስኩዌር፣ በሜትር ስኩዌር፣ በሄክታር፣ በሳንቲሜትር ስኩዌር፣ በሚሊሜትር ካሬ በእነዚህ እንለካለን ማለት ነው። ሌላኛው የጠለላዊ ምስል ስፋት ስንለካ የአራቱም ጎኖች እርዝመት አንድ ምድብ የሆነ ጠለላዊ ካሬ ክልል በመውሰድ አንድ ካሬ አንድ ካሬ ምድብ ማለት ነው። እሺ ይዘት ይዘት ሲባል ደሞ ምን ማለት ነው? ይዘት ማለት ማንኛውም ነገር ሊይዘው የሚችለው ቦታ ልኬት ማለት ነው። ሶ ይዘት ሲባል ምን ያክል ቦታ ይይዛል፣ ምን ያክል ቦታ ይይዛል የሚለውን ነገር ይነግረናል ማለት ነው። እና ይዘት በምንድን ነው የሚለካው? በኩብ ነው። ስፋት በካሬ ነው። ይሄ ደግሞ በኩብ ነው ማለት ነው። አንድ ኩብ ምድብ ማለት የእያንዳንዱ ጠርዝ እርዝመት አንድ ምድብ የሆነ ኩብ ይዘት ነው። አንድ ኩብ ይዘት ሲባል አንድ ምድብ ሲባዛ በአንድ ምድብ ሲባዛ በአንድ ምድብ ከዛ ምን ይባላል? ይሄ አንድ ኩብ ምድብ ይባላል። አንድ ኩብ ይዘት ማለት ርዝመቱም ወርዱም ቁመቱም አንዳንድ የሆነ ይሆነ ማለት ነው። እሺ ሌላኛው የይዘት ልኬት ምድብ በተደረሰበት ስምምነት መሰረት፣ ያ ማለት ሰዎች ተስማምተው ነው የይዘት ልኬት የሚለካው በኩብ ነው ተስማሙ ማለት ነው። የሂሳብ ባለሙያዎች ተስማሙና ይዘትን በምን እንለካዋሉ? በኩብ ይሄ ዓለም አቀፋዊ ስምምነት ነው ማለት ይህም የይዘት ልኬት ምድብ የምንለካባቸው ፈሳሽ፣ ጠጣር መሰረት በማድረግ የተለያዩ ልኬት ምድብ እንጠቀማለን። ለምሳሌ ምን እንጠቀማለን? ኪሎ ሜትር ኪዩብ ሜትር፣ ኪዩብ ሳንቲሜትር፣ ኪዩብ ሚሊሜትር ኪዩብ፣ ሊትር፣ ሚሊሊትር ሶ እንደ ዕቃው፣ እንደ ፈሳሹ፣ እንደ ጠጣሯ መሰረት እነዚህን ነገሮች እንጠቀማለን ማለት ነው። የአንድ ቁስ ይዘት ስትፈልጉ እርዝመት፣ ወርድ፣ ከፍታ ተመሳሳይ ምድብ መሆን አለበት። ምድቡ ተመሳሳይ ማለት ሁሉም ሳንቲሜትር ወይ ደግሞ ሁሉም ሚሊሜትር መመሳሰል አለበት ማለት ነው። ካልተመሳሰለስ ምን ማድረግ አለብን? ወደ ተመሳሳይ ምድብ መቀየር አለብን። የተለያየ ከሆነ ለምሳሌ እርዝመቱ ሳንቲሜትር ኪዩብ ወርዱ ሜትር ኪዩብ ከፍታው ሚሊሜትር ኪዩብ ቢሆን ይሄን ሶስቱን ወደ አንድ አይነት መቀየር አለብን። ወይ ወደ ሳንቲሜትር ወይ ወደ ሜትር ወይ ወደ ሚሊሜትር ተመሳሳይ መሆን አለበት ማለት ነው። ሬክታንጉላር ፕሪዝም ስንት ገጽ አለው? ሬክታንጉላር ፕሪዝም ስድስት የጎን ጠላላዊ ገጽ አለው። ለምሳሌ ይሄንን ውሰዱት። አንድ ሁለት ሶስት አራት አምስት በዚህ ጀርባ ደግሞ ምን አለ፣ የማይታየለኛ ስድስት። ሶስት ስድስት ናቸው ማለት ነው። ሌላኛው ደግሞ የፕሪዝም ይዘት የሶስት ጎኖቹ ብዜት ነው። ያ ማለት እርዝመቱ ሲባዛ በወርዱ ሲባዛ በከፍታ ወይም በቁመቱ ነው ማለት ነው። ኩብ ደግሞ ሌላው የፕሪዝም አይነት ነው። ግን ምንድነው ሁሉም ገጾቹ እኩል ናቸው። እርዝመቱም እርዝመቱም ወርዱም ቁመቱም እኩል ናቸው ማለት ነው። እሺ ሌላኛው የስፋት መለኪያ ምድቦች አንድ ኪሎ ሜትር ስኩዌር መቶ ሄክታር ነው። እነዚህን ሸምድዳችሁ ነው የምትይዙት። እነዚህን በሙሉ ሸምድዳችሁ መያዝ አለባችሁ። ሶ 1 ኪሎሜትር ስኩዌር መቶ ሄክታር ነው ወይ ደግሞ 1 ኪሎ ሜትር ስኩዌር 1 ሚሊዮን ሜትር ስኩዌር ነው ማለት ነው። ሶ እዚህ ጋር ሌሎችም አሉ እነዚህን በሙሉ መሸምደድ ይኖርባቸዋል ማለት ነው። ሁሉንም እነዚህን ካልሸመደዳችሁ በስተቀር መቀየር አችሉ። ከአንዱ ምድብ ወደሌላው ምድብ ለመቀየር እነዛ መሸምደድ ይኖርብናል ይኖርባችኋል ማለት እሺ እዚህ ጋ የማጠቃለያ መልመጃው ላይ ነን አሁን ያለ ነው የአንደኛው ጥያቄ ካሬ ምድቦችን በመጠቀም የሚከተሉትን ልኬት የተሰጡትን የዝርጎለር ስፋት ፈልጉ ይለናል እዚህ ጋ የሚለን ምንድን ነው በካሬ ይሄ በጣም አሰልች ነው በካሬ መከፋፈል በጣም ከባድ ነው ማለት ነው። ብዙ ጊዜ ይወስዳል። ማስመሪያ ሁላ ያስፈልጋል። ግን እኛ በአጭሩ እንሰራዋለን ማለት ነው። ሶ ይሄ እዚህ ጋር ምንድነው፣ ወርድ እና እርዝመት ከተሰጠ ስፋቱን ለማወቅ ማባዛት ነው። ስለዚህ ሶስት ሲባዛ በ4 12 ይሆናል ማለት ነው። እዚህም ጋር ደግሞ 3 ሲባዛ በ8 ስንት ይሆናል? ጊዜ 24 ይሆናል ማለት ነው። እዚህ ጋር 4 እና 7 ተሰጥቷል። 4 ሲባዛ በሰባት 28 ይሆናል። እዚ ጋ 9 ሲባዛ 10 ዘጠና ይሆናል። ስለዚህ ስፋቱ ይሄ ነው ማለት ነው 12 24 28 ዘጠና ነው። ሶ ስፋቱን በዚህ መስሱ ባጭሩ እናገኛለን ማለት ነው፣ እንጂ ካሬ በካሬ እንስራ ካልን ደግሞ ማስመሪያ በጣም ብዙ ታይማችንን ይፈጅብናል። እዚህ ጋ ደግሞ ካሬ ምድቦችን በመጠቀም የጎንር ዝመታቸው የሚከተሉ ለሆኑ ካሬዎች ስፋት ፈልጉ። አሁንም ስፋት ነው ሉክ እዚህኛው ላይ ይሄ ሬክታንግል ነው እዚህ ጋር፣ ይሄኛው ደግሞ ካሬ ነው። ይሄ እዚህ ጋር የፈለግነው የሬክታንግልን ስፋት ነው። እዚህ ጋር ደግሞ የካሬ ስፋት ነው። የካሬ ስፋት ሲሆን ደግሞ የተሰጠንን ቁጥር እርስ በእርሱ ነው የምናበዛው። ምክንያቱም ካሬ ሁሉም ጎኑ እኩል ስለሆነ፣ ስለዚህ እዚህ ጋር ስንሰራ 4 ሲባዛ 4 16፣ 12 ሲባዛ 12 144፣ 15 ሲባዛ 15 225፣ 7 ሲባዛ 7 49 ሶ በዚህ መሰረት እንሰራለን ማለት ነው። እሺ እዚህ ጋር ደግሞ መቀየር ነው። ለመቀየር ዝምድናቸውን ማወቅ አለባችሁ። ልክ ወደፊት ከሆነ ማባዛት ነው፣ እንደዚህ ወደኋላ ከሆነ ማካፈል ነው። እሺ ስለዚህ እዚህ ጋር ሳንቲሜትር እና ሜትር የሚያገናኘው ፎርሙላ 1 ሜትር መቶ ሳንቲሜትር ነው። ስለዚህ 500 ሳንቲሜትር ስንት ይሆናል? 500 ሲካፈል ለመቶ ማካፈል ነው በዚህ ሰዓት። ስለዚህ አምስት ሜትር ይሆናል ማለት ነው። እሺ እዚህ ጋር ደግሞ ሜትር እና ሚሊሜትር የሚያገናኘው ፎርሙላ 1 ሜትር 1000 ሚሊሜትር ነው። ስለዚህ 20000 ሚሊሜትር 20000 ሚሊሜትር ስንት ይሆናል? ስለዚህ ይሄ ደግሞ ወደኋላ ስለሆነ ማካፈል ነው 20000 ሲካፈል ለ1000 20 20 ሜትር ይሆናል ማለት ነው። እሺ አሁን ደግሞ ሳንቲሜትርና ኪሎ ሜትር የሚያገናኝልን ፎርሙላ አንድ ኪሎ ሜትር ስንት ሳንቲሜትር ነው? መቶ ሺህ መቶ ሺህ ሳንቲሜትር ነው። ስለዚህ መቶ ሺህ ሳንቲሜትር ይለናል እዚህ ጋር መቶ ሺህ ራሱ መቶ ሺህ ነው ሳንቲሜትር ስንት ይሆናል? ስለዚህ ስንት ይሆናል? መቶ ሺህ ሲካፈል ለመቶ ሺህ አንድ ኪሎ ሜትር ይሆናል ማለት ነው። እሺ ሌላ ሚሊሜትርና ሳንቲሜትር የሚያገናኘውን ደግሞ ጻፉ 1 ሳንቲሜትር ስንት ሚሊሜትር ነው 10 ሚሊሜትር ይህንን በደንብ ሸምድዱት ዘን 450 ሚሊሜትር 450 ሚሊሜትር ስንት ይሆናል ሶ ማካፈል ነው ማለት ነው 450 ሲካፈል ለ10 0 በ0 ስለዚህ ስንት ይሆናል 45 ሳንቲሜትር ይሆናል ማለት ነው እዚህ ጋር ደግሞ ሚሊሜትር ስኩዌር ሜትር ስኩዌር እና ሚሊሜትር ስኩዌር የሚያገናኘው። እሺ ሉክ 1 ሜትር ስኩዌር ስንት ሚሊሜትር ስኩዌር ነው? አንድ ሚሊዮን አንድ ሚሊዮን ሚሊሜትር ስኩዌር ነው። ስለዚህ ሁለት ሚሊዮኑ ስንት ይሆናል? ሁለት ሚሊዮኑ ስንት ይሆናል? ሁለት መቶ ሚሊሜትር ስኩዌር ስንት ይሆናል? ሁለት ሚሊዮን ሲካፈል ለአንድ ሚሊዮን ሁለት ሜትር ስኩዌር ይሆናል ማለት ነው። ሁለት ሜትር ስኩዌር እሺ፣ እዚህ ጋ ደግሞ ሰማንያ ሺህ ሳንቲሜትር ስኩዌር አንድ ሜትር ስኩዌር ስንት ሳንቲሜትር ስኩዌር ይሆናል? አስር ሺህ ከሆነ ሰማንያ ሺህ ስንት ይሆናል? ሰማንያ ሺህ ሲካፈል ለአስር ሺህ ማለት ነው ስንት ይሆናል? ሳንቲሜትር ስኩዌር በሳንቲሜትር ስኩዌር 80 ሺ ለ10 ሺ እንዳለ ዜሮዎቹ እርስ በርስ ይጠፋሉ፣ 8 ሜትር ስኩዌር ይሆናል ማለት ነው። ሻመርዋ ላይ 1 ሄክታር ሉክ 1 ሄክታር 10 ሺ ሜትር ስኩዌር ነው። 10 ሺ ሜትር ስኩዌር ስለዚህ 1 ሺ 5 1 ሺ 500 ሜትር ስኩዌር ስንት ሄክታር ይሆናል? 1500 ለ10000 ታካፈላላችሁ 1500 ለ10000 ሁለት ዜሮ በሁለት ዜሮ ምን ይቀራል? 15 ሲካፈል ለመቶ 15 ጽፉና ሁለት ዜሮ ስለሆነ አንድ 2 ስለዚህ ነጥቡን እዚህ ጋር ታመጣላችሁ ዜሮ ነጥብ አንድ 5 ይሆናል ማለት ነው። እሺ መላይ ደግሞ አምስት ሚሊዮን ሜትር ስኩዌር ወደ ሄክታር እሺ አንድ ሄክታር አንድ ሄክታር አስር ሺህ ሜትር ስኩዌር ነው። ሉክ ከዛ 5 ሚሊዮን ሜትር ስኩዌር ሜትር ስኩዌር ስንት ይሆናል? 5 ሚሊዮን ለ10000 አከፍሉት። 5 ሚሊዮን ለ10000 ለ10000 ዜሮ በዜሮ ስለዚህ ምን ይሆናል? 500 500 ምን ሄክታር

ሁለት ሶስት በዜሮው ልክ ማለት ነው። ከዛ ነጥብ አድርጌ ዜሮ ዜሮ ነጥብ ዜሮ ዜሮ አምስት ይሆናል ማለት ነው። አራት ሺህ ሜትር ስኩዌር ወደ ኪሎ ሜትር ስኩዌር፣ አንድ ኪሎሜትር ኪሎ ሜትር ስኩዌር አንድ ሚሊየን ነው ምን ሜትር ስኩዌር ከሆነ አራት ሺው ስንት ይሆናል? አራት ሺህ ሲካፈል ለአንድ ሚሊየን ማለት ነው። አራት ሺህ ሲካፈል ለአንድ ሚሊየን ስለዚህ 3 0 በ3 0 ይጠፋል። ስለዚህ አራት ሲካፈል ለአንድ ሺህ ማለት ነው። አራትን ትጽፉና ሉክ እዚህ ጋር 3 0 ስላለ አራትን አንድ ሁለት ሶስት ከዛ ነጥብ 0 ነጥብ 0 0 አራት ይሆናል ማለት ነው። የሚከተሉትን የስፋት ምድቦች ወደ ሜትር ስኩዌር ቀይሩ። እሺ አንድ ኪሎ ሜትር ስኩዌር አሁን ይችኛዋን ነው የምቀይረው። አንድ ኪሎ ሜትር ስኩዌር አንድ ሚሊዮን ነው። ምን ሜትር ስኩዌር ይሆናል። ስለዚህ አንድ ነጥብ አምስት ኪሎ ሜትር ስኩዌር ስንት ይሆናል? አንድ ነጥብ አምስት ሲባዛ በአንድ ሚሊዮን፣ ሉኬችን ነጥብ ወደፊት ስታስወጧት አንዷ ዜሮ ትጠፋለች። ስለዚህ 15 ሲባዛ 15 ስንት ጽፉና እዚህ ጋር ስንት ዜሮ አለ? አምስት አምስት ዜሮ መጨመር ነው እዚህ ጋር ስለዚህ ስንት ምን ሜትር ስኩዌር ይሆናል ማለት ይህ ቁጥር ስታነቡት 1 ሚሊዮን 500 ሺህ ይሆናል። ለሳንቲሜትር ስኩዌርን ወደ ሜትር ስኩዌር ነው። እሺ 1 ሜትር ስኩዌር ስንት ሳንቲሜትር ስኩዌር ነው? 1 ሜትር ስኩዌር ከላይ አለላችሁ በቴብል 1 ሜትር ስኩዌር 10 ሺህ ሳንቲሜትር ስኩዌር ነው ማለት ነው። እነዚህን ጽፋችሁ መሸምደር ነው። 1 ሜትር ስኩዌር 10 ሳንቲሜትር ስኩዌር ከሆነ 75000 ሳንቲሜትር ስኩዌር ስንት ይሆናል? 3ቱን ዜሮ በ3 ዜሮ ስለዚህ ሰባ አምስት ይካፈል ሲካፈል ለአስር ነው ማለት ነው ዘንድ ለአስር ደግሞ ሉክ ነጥብዋን ምን ታረጋላችሁ? እዚች ጋር ታመጣላችሁ። ሰባት ነጥብ አምስት ይሆናል ማለት ነው። ዘጠና አራት ሄክታር እሺ፣ አንድ ሄክታር 10000 ነው 10000 ሜትር ስኩዌር ነው። ዘጠና አራት ሄክታር ምን ይሆናል? ዘጠና አራት ሺህ ይሆናል። ዘጠና አራት ከዛ አራት ዜሮ ጨምሩ። ሦስት ሦስት ቁጠሩ። አንድ ሁለት ሦስት 940 ሺህ ማለት ነው። 940 ሺህ ሜትር ስኩዌር ይሆናል። እሺ ስድስተኛው ላይ የሚከተሉትን የጎነር ዘመድ ተጠቅማቸው ስንት ባለ አንድ ሳንቲሜትር ስኩዌር ስፋት ያላቸው ትንንሽ ካሬዎች ይገኛሉ። በቃ ይሄ ባጭሩ ሳንቲ ምንድን ነው የተጠየቃቸው፣ ስፋት ነው የተጠየቃቸው። ካሬ ስለሆነ እርስ በእርሱ ነው የምታበዙት ሁለት ሲባዛ በሁለት አራት ያ ማለት አራት ትንንሽ ካሬ አለ ማለት ነው ሰባት ሲባዛ በሰባት 49 49 ትንንሽ ካሬዎች አሉ 10 ሲባዛ በ10 100 100 ትንንሽ ካሬዎች አሉ 6 ሲባዛ በ6 36 36 ትንንሽ ካሬዎች አሉ ማለት ነው እሺ የሚከተሉትን እርዝመት ወርድ ቁመት በመጠቀም ስንት ባለ አንድ ሳንቲሜትር ኪዩብ ይዘት ያላቸው ስንት ትንንሽ ኩቦች ይኖራሉ? ይሄ ደግሞ ይዘት ነው የተጠየቃችሁት። ሶ ቀጥታ አባዙ። ይዘት ማለት ርዝመት ሲባዛ በወርድ ሲባዛ በቁመት ስለሆነ 8 ሲባዛ በ3 24 24 ሲባዛ በ5 120 ምን ሳንቲሜትር ኪዩብ ሳንቲሜትር ኪዩብ 10 ሲባዛ በ5 50 50 ሲባዛ በ8 400 400 ሜትር ኪዩብ። ሶ በዚህ መሰረት ትሰራላችሁ ማለት ነው። ይሄም ይዘት ነው የተጠየቀው። የሚከተሉትን ምድቦች ወደ ተፈለገው ይዘት ለውጡ። ይሄ ደግሞ አንድ ብቻ ከተሰጠን ይዘ እርዝመቱም ወርዱም ነው። አንድ ብቻ ከተሰጠ እርዝመቱም አምስት ነው ወርዱም አምስት ነው ቁመቱም አምስት ነው። ሶ እርስ በርስ ማባዛት ነው ማለት ነው። ሁሉንም እርስ በርስ ማባዛት ነው። ሶ አምስት ሲባዛ በአምስት ሲባዛ በአምስት እርዝመትም ወርድም ቁመትም አምስት ስለሆነ አምስት ጊዜ አምስት 25። 25 ሲባዛ በአምስት 125 ይመጣል ማለት ነው። ይሄም አስር ሲባዛ በአስር ሲባዛ በአስር ምን ምን ይሆናል? 1000። 1000 ሊትር ይሆናል ማለት ነው። እሺ ይሄ ደግሞ 0.7 ሲባዛ በ0.7 ሲባዛ በ0.7 መጀመሪያ ሰባትን አብዙ ሰባት ሲባዛ በሰባት አርባ ዘጠኝ አርባ ዘጠኝ ሲባዛ በሰባት ዘጠኝ ጊዜ ሰባት ስልሳ ሶስት ሶስትን ጽፌ ስድስት አለኝ። ሰባት ጊዜ አራት ሀያ ስምንት ሀያ ስምንት ና ስድስት ሰላሳ አራት ሶስት መቶ አርባ ሶስት ከዛ ምንድ ነው የምታደረጉት? ኑክ እዚ ጋ ከነጥብ በዚህ በኩል አንድ ቁጥር አለ፣ በዚህ በኩል አንድ ቁጥር አለ፣ በዚህ በኩል አንድ ቁጥር አለ። በአጠቃላይ ሶስት ቁጥሮች አሉ። ስለዚህ ሶስት ቁጥር ትዘላላችሁ አንድ ሁለት ሶስት፣ ከዛ እዚ ጋ ነጥቡ ይመጣል። ዜሮ ነጥብ ሦስት አራት ሦስት ይሆናል ማለት ነው። ኦኬ ሶሪ፣ ስምንተኛው ጥያቄ ላይ በጣም ሶሪ ሉክ ጊዜ ታ እሺ ሉክ እሺ ኮስቲን ነምበር 8 ላይ የሚከተሉትን ምድቦች ወደ ተፈለገው ይዘት ምድብ ለውጡ። እሺ እዚህ ጋር 5 ሳንቲሜትር ኪዩብን ወደ ሚሊሜትር ኪዩብ እንቀይራለን። ሶ እንዴት ነው የምንቀይረው? ቀይረው 1 ሳንቲሜትር ኪዩብ 1 ሳንቲሜትር ኪዩብ ስንት ነው? አ ሳንቲሜትር ኪዩብ 1 ሺ 1 ሺ ሚሊሜትር ኪዩብ ነው። ስለዚህ 5 ሳንቲሜትር ኪውብ ስንት ይሆናል? ስንት ይሆናል? 5 ይባዛ በ1 ሺ ማለት ነው። 5 ሺህ ምን ሚሊሜትር ኪዩብ ይሆናል ማለት ነው። 5 ሺህ ሚሊሜትር ኪዩብ ይሆናል። እሺ እዚህ ጋር ደግሞ 10 ሜትር ኪውብን ወደ ሊትር ሉክ፣ 1 ሜትር ኪዩብ ስንት ሊትር ነው? 1 ሺህ ሊትር ነው። ሶ 10 ሜትር ኪውብ ስንት ሊትር ይሆናል? 10 ሲባዛ በአንድ ሺ ምን ይሆናል? 10 ሺ 10 ሺ ምን ሊትር ይሆናል ማለት ነው። ከመሯ 0.7 ሜትር ኪዩብ ወደ ሳንቲሜትር ኪዩብ 1 ሜትር ኪዩብ ስንት ሳንቲሜትር ኪዩብ ነው? 1 ሚሊዮን ሳንቲሜትር ኪዩብ ነው። ሶ 0.7 ሜትር ኪዩብ ስንት ይሆናል? 0.7 በ1 ሚሊዮን መጀመሪያ ነጥቧን ማጥፋት አለብኝ። ነጥቧ ወደፊት ስትሄድ አንዷ ዜሮ ትጠፋለች። ከዛ ሰባት ብቻ ይቀራል እና እዚህ ጋር ስንት ዜሮ ይቀራል? አንድ ሚሊዮን አይደለ፣ አምስት ዜሮ ይቀራል። 700 ሺ ሳንቲሜትር ኪዩብ ይሆናል ማለት ነው። እዚህ ጋር ደግሞ ስምንት ሚሊዮን ሳንቲሜትር ኪዩብ ወደ ሜትር ኪዩብ፣ አንድ ሜትር ኪዩብ አንድ ሚሊዮን ምን ሳንቲሜትር ኪዩብ ነው? ዘን 8 ሚሊዮኑ ስንት ይሆናል? ስምንት ሚሊዮን ሳንቲሜትር ኪውብ ስንት ይሆናል? ሰው ስምንት ሚሊዮን ሲካፈል ለአንድ ሚሊየን ሚሊዮን እዚህ ጋር ሚሊዮኑ እንደዚህ ይጠፋል። በዘን 8 ሲካፈል ለአንድ ስምንት፣ ስለዚህ 8 ምን 8 ኦኬ፣ 8 ሜትር ኪውብ ይሆናል ማለት ነው። ስለዚህ 8 ሚሊዮን ሳንቲሜትር ኪውብ 8 ሜትር ኪውብ ይሆናል ማለት ነው። እሺ አሁን ደግሞ የነዚህን ይዘት እንፈልጋለን፣ የነዚህን ስዕሎች ይዘት እንፈልጋለን። ሉክ አሁን እዚህ ጋር ሶ እዚህ ጋር ቅርጹ በትክክል ለተቀመጠ ልክ ይሄኛው ይሄና ይሄ ማለት ነው። ይዘት ማለት ምን ማለት ነው? ይዘት ማለት እርዝመት ሲባዛ በወርድ ሲባዛ በቁመት ነው። ሶ ቅርጹ በትክክል ከተቀመጠ ምን እናደርጋለን? በዚህ ፎርሙላ እናገኛለን ካልሆነ ደግሞ ኩቦቹን እንቆጥራቸዋለን። ኩቦቹን መቁጠር ነው። ለምሳሌ ይሄ ኩቡን ነው የምንቆጥረው እዚህም ጋር ኩቡን ነው የምንቆጥረው። እሺ ሃል ለምሳሌ እንዴት እንደምሰራ ተመልከቱ። ኩቦቹን እቆጥራለሁ ማለት ነው። ኩቦቹን ልቁጠር 1 2 3 4 5 6 7 8 9 10 11 12 13 ዘን እዚህ ጋር አለች 14። 14 ኩቦች አሉ ማለት ነው። ሌላው ይሄ ይሄ ከ9 ጋር አንድ ነው። ይሄ ከ8 ጋር አንድ ነው። ይሄም ከ12 ጋር አንድ ነው። ከ11 ጋር አንድ ነው። ስለዚህ እዚህ ጋር 10 ለብቻዋ ናት። እዚህ ጋር ሌላ ኩብ አለች። ሶ ይሄ 14 ነው ማለት ነው። መልሱ ይዘቱ 14 ኩብ ወይም 14 ምድብ ነው ማለት ነው። እንደዚህ ከተሰጠን ቀጥታ ማባዛት ነው። ሁለት ሲባዛ በሶስት ስድስት። ስድስት ሲባዛ በአራት ሀያ አራት። ስለዚህ ሀያ አራት ምድብ ነው ማለት ነው። ሀመሩሃ ሉክ እዚህ ጋር አሁን እርዝመት፣ ወርድ፣ ቁመት እናውቃለን። ይሄኛው እርዝመት ነው። ስንት ነው እርዝመቱ? ምድቦቹን ቁጠሩ። አንድ፣ ሁለት፣ ሶስት፣ አራት። አራት ነው ማለት ነው። ይሄ ወርድ ነው። ስንት ነው ምድቡ? አንድ፣ ሁለት። ይሄ ቁመት ነው። ስንት ነው ምድቡ? አንድ፣ ሁለት፣ ሶስት። ከዛ አባዟቸው። አራት ሲባዛ በሁለት ስምንት ስምንት ሲባዛ በሶስት 24 ኩቦቹንም ብቆጥሩ ታገኛላችሁ። ስለዚህ 24 ነው ማለት ነው። ይሄኛውን ግን መቁጠር ብቻ ነው ያለን አማራጭ። ቅርጹ ምንም በስርዓቱ አልተቀመጠም። ስለዚህ ትቆጥራላችሁ። ይሄንን መቁጠር ብቻ ነው። ይሻውን እንቆጥራለን። አንድ ሁለት ሶስት አራት ሽሉ ድጋሚ መቁጠር የለብንም። እሺ እዚህ ጋር አንድ ሁለት ሦስት አራት አምስት ስድስት ሰባት ስምንት ስምንት። እሺ ዘን ስምንት። እዚህ ጋር ዘጠኝ አስር አስራ አንድ አስራ ሁለት አስራ ሁለት። እሺ ያልቆጠርነውን ነው የምንቆጥረው። ሉክ አስራ ሁለት አስራ ሦስት አስራ አራት አስራ አምስት አስራ ስድስት አስራ ሰባት አስራ ስምንት አስራ ዘጠኝ ሀያ ሀያ አንድ ሀያ ሁለት ሀያ ሶስት። ሌላ ያልቆጠር ነው። ሶ እዚህ ጋር ያልቆጠራችሁት ካለ ድጋሚ መቁጠር አይቻልም። እሺ። ሶ በዚህ በኩል ደግሞ ሉክ እዚህ ጋር ሀያ ሦስት ሀያ አራት ሀያ አምስት ሀያ ስድስት ሀያ ሰባት፣ ሀያ ሰባት እዚህ ጋር ሀያ ስምንት ሀያ ዘጠኝ። ሶ እዚህ ጋር ሀያ ዘጠኝ ይሆናል ማለት ነው። እሺ እዚህኛው ጋር ስንመጣ ደግሞ ሉክ ይሄኛው ምንም የሚያሳስተን ነገር የለም። እዚህ ጋር ይሄ እርዝመት ነው። ስንት ነው እርዝመቱ? አንድ ሁለት ሶስት አራት አምስት። በዚህ በኩል ደግሞ ወርድ ነው። ወርዱ ስንት ነው? አንድ ሁለት ሶስት አራት። በዚህ በኩል ቁመት አለ። ቁመቱ ስንት ነው? አንድ ሁለት ሶስት። ዘን አምስት ሲባዛ በአራት ሀያ ሀያ ሲባዛ ሶ በዚህ መሰረት የምንሰራ ይሆናል ማለት